እንዳሰበው አይደለም እንዳሰበው አይደለም። በቃ እኔ ጋር ያለው ነገር ካንቺ አንድ ነገር ነው። ቀለበት አስረሻል አይደል? ግን አድርጌው አላውቅም። እኔ ለትዳር እንደማልሆነው ነግሬዋለሁ ወይ ብሩኬ። እንደዚህ ዓይነት ነገሮች መጀመሪያ ነው በማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር አለ ማለት ነው። ይጀመር የደበቅኩ ደግሞ እኔ ጋር ምንም ትርጉም ስለሌለው ነው። እኔ ጋር መስሎኝ ነበረው የተጫወትሽው። ገብቶሻል። ያ ነገር እኔ ላይ ያለ መረሱ ወንድ ነኝ አይደለ? ነግረዋለሁ። እኔ እኮ አንተን መጉዳት ስለማልፈልግ ነው። ሲጀመር አንድም ከእሱ ጋር መሆን የማልፈልገው፣ ወደድሽም ጠላሽም ልጁን ይቅርታ አልጠይቀውም። እንደውም እሱ ይቅርታ ይጠይቀኝ። የእኔን ሕይወት መቶ ስለበጠበጠ ፈተናዋል። ያለቀ ነገር፣ የተዘጋ ፋይል መቶ። ዛሬ ላይ ጭራሽ ቀለበት ሳስርልሽ ቪዲዮ አለ። አዎ አለ ቪዲዮ፣ አልክድም። ለምኗሻለው አለ። ግን ደግሞ በሱ እንዲያስፈራራኝ አልፈቅድለትም። ሰላም ሰላም ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንት እንግዲህ ጠፍቼ ነበረ። አልተመቸኝም ነበር መምጣት አልቻልኩም ነበር። የጠፋውበት ምክንያት አንደኛ ያው ፋሲልንም ብሩኬንም አንድ ላይ ማግኘት አልቻልኩም ነበረ፣ ለዛ ነው ትናንት የጠፋሁት። ዛሬ ደግሞ ሁለቱንም ነግራቸዋለሁ፣ አውርቻቸዋለሁ እንደምፈልጋቸው፣ እና ይመጣሉ ብዬ ተስፋ አደርጋለሁ። ምክንያቱም ለብርኬም ልነግረው የምፈልገው ነገር አለ። ለፋሲልም ልክ እንደዛው ማለት ነው። ማለት ብዙ ጊዜ ነግረዋለሁ ለፋሲል፣ ነገር ግን ሊረዳኝ አልቻለም። አውቃለሁ፣ አጥፍቻለሁ። ማለት ማድረግ የሌለብኝን መቀበል የሌለብኝን ነገር ትልቅ ነገር ተቀብያለው። ቀለበትን የሚያክል ነገር ቀላል እንዳልሆነ አውቃለሁኝ፣ ግን ደግሞ ቆይቶ ነው የገባኝ። ከገባኝ በኋላም ነግረዋለሁ፣ እንደማይሆነኝ አልፈልግም ብዬ ነግረዋለሁ። ያው እሱ እንደነገራችሁ ከነገርኩት እራሱ ሶስት አራት ወር አምስት ወር ሆኖታል። በጣም ቆይቷል። በቴክስትም በምንም አውርቼዋለሁ። ስልክ ይደውላል አላነሳለትም ምናምን። በስተመጨረሻ እንግዲህ እሱ መጥቶ እውነታውን ተናግሯል። አደባባይ ላይ ወጥቶ ቪዲዮ ቀርጾ ምናምን ጭራሽ ፋይል ይዞብኝ እስከ ማስፈራራት ደርሷል። ብሩኪን ካልጠራሹ እናገራለሁ ወይም ደግሞ ቪዲዮውን አወጣዋለሁ በሚል ያው ዞሮ ዞሮ ቪዲዮ መውጣቱ አልቀረም ወጥቷል ግን ቢሆንም ግን እኔን እስከዚህ ማስፈራራት አልነበረበትም ፋሲል። ግን ደግሞ የራሴ ጥፋት ስለሆነ አምኜ ተቀብያለሁ። እና በጣም ደብሮኛል። እውነት ለመናገር አንዳንዴ ሰው ፊት ራሱ ለመቆም ያሸማቅቃልካ። ውሸት ሲኖርባችሁ ወይ የደበቃችሁት ነገር ሲኖር ሰው ፊት ለመቆም ራሱ ትሸማቀቃላችሁና፣ ብሩኪን ደግሞ በዚህ ምክንያት ማጣት ስለማልፈልግ በደንብ ላስረዳው ስለምፈልግ ነው ዛሬ ወደ እናንተ ካሜራ ይዤ የመጣሁት ማለት ነው ማለትም ያው እኔና ፋሲል በርግጥ ብሩኬና እኔ እንደዚህ እንሆናለን፣ እንቀጥላለን፣ ጓደኝነታችን ይጠነክራል ብለን አስበን አናውቅም ነበረ። ግን ደግሞ እኔ ሁለት ሰው መሀል ገብቼ አጣብቂኝ ውስጥ መሆን አልፈልግም። ምንም ሆነ ምን ከብሩኬ ጋር ጓደኝነቴን ባጠናክር እንጂ የሚሻለኝ ሌላ ሰው ወደ ህይወት ያስመጥቼ ወይም ደግሞ በቀለበት ምክንያት ከማልወደው ሰው ጋር ታስሬ መኖር ስለማልፈልግ ዛሬ መጣሁት። ቀለበቱን ልመልስለት ነው። ከተቀበለ ይቀበለኛል፣ ካልተቀበለኝ ደግሞ ፊቱ ላይ ወርውሬለት እሄዳለሁ። ምክንያቱም በዚህ ምክንያት ብሩኬ ራሱ እኔ እንዲናደድብኝ ወይም እንዲቀየመኝ ስለማልፈልግ ያኔ ራሱ በጣም ተናዶብኛል። ሁላ ተቆጥቶ እንደ እንትን ቤት አስገብቶኝ ምናምን ሄደ። ከዛ በኋላ በሰላም አይደለም ሁላ የሚያወራኝ። ትናንትናም በቴክስት እፈልግሃለሁ ብዬዋለሁ ደውዬለት አለሁም ግን ያው ዝም ብሎ አላ የሆነ ከላይ ከላይ የምታወሩት ቂም ይዛችሁ ከውስጣችሁ የማታወሩት አይነት አወራር ነበረ ሲያወራኝ የነበረውና፣ ሁለቱንም ነበር ትናንት የፈለኳቸው ፋሲል በስራ ምክንያት ስላልተገኘልኝ ብሩኬን ብቻውን ደግሞ ማግኘት ስለማልፈልግ ለዛ ነው። ምክንያቱም ማወቅ አለበት እኔ ለፋሲል ያለኝን ቦታ ምንም ቦታ እንደሌለኝ ብሩኬ ማወቅ ስላለበት ለዛ ነው። ሁለቱንም አንድ ላይ ላገኛቸው ፈልጌ ፋሲል በስራ ምክንያት ሳይመቸው ሲቀር ሲቀርብኝ እኔም ወደ እናንተ መምጣት ያልቻልኩት በዛ ምክንያት ነው። ዛሬ በፋሲል ፊት ለብሩኬ እውነታውን አፍርጬ ነግረዋለሁ። ምክንያቱም ምንም የሚደባበቅ ነገር የለም በቃ አልፈልገውም። ስህተት ነው። በቃ የማይሆን ነገር ውስጥ ገብቼ ነበረ ግን ደግሞ በቃ ቀለበት ህይወት ሊሆን አይችልም። በቃ እሱ ነው የገባኝ ነገር እና ብሩኬንም መጉዳት አልፈልግም። እሱ እኔን የሚያየኝ እይታና እኔን የሚያስብበት እሳቤ። አመለካከቱ፣ እኔ ላይ ያለው አመለካከት በጣም ሌላ ነው። እኔ ደግሞ ሌላ ካራክተር። በጣም ይደብራል አንዳንዴ። ሁለት አይነት ማንነት ይዞ ወደ ካሜራ መምጣት በጣም ነው የሚያስጠላው፣ እና ለዛ ነው ወስኜ ዛሬ የመጣሁት ማለት ነው፣ ቀለበቱን ልመልስ። እስከ ዛሬ እራሱ ለምን እንዳልመለስኩት አላቅም፣ ግን እኔ ጋር ቦታ ስለሌለው ምናልባት እሱም ጋር ቦታ ላይኖረው ይችላል ብዬ አስቤ ነበረ። ግን እሱ ለካ ያስቧል፣ ከነገርኩት በኋላ ያስቧል ለካ ስለዚህ እንዳያስብ ላደርገው ነው ዛሬ አመጣጤ። ከዚህ በኋላ እንዲያስብ አልፈልግም። እኔ ሁለት አይነት ማንነትም እንዲኖረኝ አልፈልግም ከዚህ በኋላ ብቻ። በጣም ነው የሚደብረው፣ ያስጠላል። አንዳንዴ የሆነ ካሜራ ላይ ስትመጡና ከካሜራ ጀርባ ሌላ ሕይወት ሲኖራችሁ ትወዛገባላችሁ፣ በጣም ያስጠላል። እና በቃ ዛሬ ይሄን ነገር ልቋጨው ነው ለአንዴና ለመጨረሻ ማለት ነው እና እስኪ ሁለቱም እስኪመጡ እንጠብቃቸው። ማን ቀድሞ እንደሚመጣ አላቅም። የመጣው ሰው ይምጣ። እኔ ግን ከኔ የሚጠበቀውን ሁለቱንም ደውዬ ጠርቻቸዋለሁ፣ ያለውበትን ነግራቸዋለሁ። ከመጡ ይምጡ። እንደትናንት ነው ያው። አንዳቸው የሚቀሩ ከሆነ እኔ ጋር ምንም ጥፋት ሊኖር አይችልም። በይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ማድረግ ያለብኝን ሁሉ አደርጋለሁ። ከኔ የሚጠበቀውን ስተሰርቻለሁ፣ አደርጋለሁ። ከዛ ያለፈ እንግዲህ እኔ ምንም ለፋሲል እኔ ምንም ልሆንለት አልችልም። በቃ በሆን ደስ ይለኝ ነበር ግን አልችልም። በቃ ልቤ ሌላ ቦታ ሆኖ ወይ አስተሳሰቤ ሌላ ቦታ ሆኖ እኔ በእንደዚህ አይነት ነገር ላይ አሁን ላይ መወጠርም ስለማልፈልግ በና ገና በጣም ብዙ አላማዎችም ስላሉኝ እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ ልጁን ደግሞ ማይሆን ነገር ውስጥ መክተት አልፈልግም። እሱ ደግሞ በችኩል ችኩል የሆነ ትዳር ይፈልጋል ምናምን ምናምን፣ እኔ ደግሞ እሱን ነገር አልፈልገውም። የሆነ ነገሮች ቀስ ብለው ሲሆኑ ደስ ይላል። አስተውላችሁ በስላችሁ አድጋችሁ ምናምን ሲሆን ደስ ይላል። የችኩል የችኩል የሆነ ሰዓት ላይ ሄዶ ይፈርሳል ነው ምንም ነገር ማለት ነውና እኔ ለፋሲል እሱ እንዳሰበው እሱ እንደጠበቀው ልሆንለት አልችልም። ብዙዎቻችሁም በቃ አልገመታችሁኝም ጭራሽ በቃ ሃይሚ እንደዚህ ልትሆን አትችልም ብላችሁ የምትከራከሩ ሰዎች አላችሁ። ለማንም ሰው እርግጠኛ መሆን አይቻልም። አድርጌዋለሁ እና እንግዲህ ሁላችሁም በጣም ይቅርታው እስኪ እስኪመጡን ጠብቃቸው እና ያለውን ነገር እነግራቸዋለሁ። ከዛ በኋላ የሚሆነ ይሆናል ማለት ነው ቤተሰብ

ትናንትና እና ስምሽ ተገናኘን፣ በቴክስት አይደል? ብቻ በቂ አይደለም። በየቀኑ እያገኘው ጨዋታ ነው ጨዋታ አይደለም። ልጅ በደንብ ላስረዳ፣ እንዳሰበው አይደለም። እሺ ነገር አንድ ቀለበት እኮ አስ ያለው እሱን እኮ አልዋሽ ነው ጋር ትግባቢ እንደቻልሽ ሰፈር ሊሆን ይችላል። ብዙ ጊዜ ያገኘዋለው መንገድ ላይ ግን እንዴት እኮ በቃ ነው አንድ በአንድ ግን እንድትረዳኝ ነው። በምን አይነት መንገድ ነው ምረዳሽኝ እኔ ይኸውልህ መጀመሪያ እኔ እና እሱ ኖርማል ነበር ያወራ ነው። ከዛ ልጁ ደግሞ በቃ እኔ እንጃ ሰው ፊት ነው እንደዛ ያደረገው አትቶ መሄድ። በጣም ሼም ያዘኝ ሰው ፊት ነው ቀለበት አተንበርኩ እኮ ያደረገኝ እና ጓደኞች ፊት ማሸማቀቅ ደበረኝ በጣም። ምን ማለት ነው ጓደኞቹ ለጓደኞቹ የተናገረው ነገር ነበር ማለት ነው እኮ ከዛ በፊት እናወራ ነበር፣ ቴክስትም ኮልም እናወራ ነበረ

መንገሩ ምንም ማለቱም እኮ ምንም ቫሉ የለውም፣ አይሚ ምንም ቫሉ የለውም። በቃ እንዴ እንደዚህ አይነት ሀገር ላይ አትቀልጂ። በቃ እየቀለድኩኝ አይደለም እኮ። ባላቅስ ግን አስሬያለሁ አልሽኝ እኮ አላልሽኝም እኮ ወይ ኔ ብሩኪ ይሄ እንደዚህ አይነት ነገሮች መጀመሪያ በማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር አለ ማለት ነው። እኔ ሌላ ምንም የደበኩ ነገር ነገር የደበኩ ደግሞ እኔ ጋር ምንም ትርጉም ስለሌለው ነው ሲጀመር አንድም ከሱ ጋር መሆን

የምፈልገውን ነገር ማድረግ አልፈልግም። መጀመሪያ ተናገሪ፣ ነግሬዋለሁ፣ መጀመሪያ ነግሬዋለሁ። ተንበርክ ከሻህርሽ ተንበርክ ኮልሽ በቃ፣ እሱን አለማፍቀር መብቴ ነው። አይደለም፣ እሱን አለመውደድ መብቴ ነው። ያለሽ ብሩኬ፣ በእናትህ እኔ አንተ ብቻ እንድትረጋጋ ነው የምፈልገው። ልጅስ ይጎዳ። ምን አገባኝ? ይጎዳ ነው ምት። እንዴት ነው የማይገባሽ? ወዶ ፈቅዶ ላደረገው ነገር አይመለከተኝም የሚባል ነገር የለም። አንቺም ወደሽ ነው፣ እሺ፣ እሺ ያልሽው

ተቀበለ ኋላ በስነ ስርዓት ነው የምታወርተሽ። ይቅርታ ጠይቀሽ ነው የምትመልስለት። ገብቶሻል? ወንድ ልጅ ይደብራል። ህይወቴን እኮ በጥብጦታል ምናምን። እሱ ጥፋት ምናምን ድፍረት ነው ድፍረት

በቃ መናገሬ በቂ ነው። ነገራቶችን ከመጀመሪያ እኔ ዛሬ በቪዲዮ ይቅርታ አልጠይቀውም። ማን ስለሆነ እኔ ይቅርታ የምጠይቀው በቴክስት ይቅርታ እኔ ለአንተ መሆን አልችልም፣ ቀለበቱን የተቀበልኩ ጓደኞች ፊት ላሳፍር ስለማልፈልግ ነው ብዬ ከበቂ በላይ ተናግሬያለሁ። ከዚህ በላይ እኔ አልሞትለትም። ምንም ተጫዋች ነሽ አይደለም። እንደዚህ አይነት ነገር ይቅርታ ጠይቃለሁ። እንኳን አጥፍቼ ሳላጠፋ ይቅርታ የምጠይቅ ሰው እኔ። ስለዚህ ግን መቼም ይቅርታ አልጠይቀውም። ለምን ጀመርሽ መጀመሪያ? እንደዚህ አይነት ነገር በቃ

ከልጁ ጋር ሰላም ብትሆን ይሻልሻል ለምንድን ነው ሰላም መሆኗ እንደ ግዴታሽ ነው ግዴታሽ ነው ማለት ነገር ግን በጣም ያናደኛ ነው በጣም የተቀየም ነገር በሰላም ብሎ የሚፈታሽ ከሆነ ተፋጭ ካልሆነ እኔ ከዚህ በፊት ነግሬዋለሁ ከአንዴም ሁለቴ ሶስቴ ከበቂ በላይ ተናግሬያለሁ። በቃ እኔ የራሴ ሕይወት ያለኝ ሰው ነኝ። እኔ ለአንተ አልገባም። በቃ ስለተሰርቻለሁኝ ብዬ በቃ ይቅርታ ብየዋለሁ። በቴክስት አይደረግም። ያለቀ ነገር፣ የተዘጋ ፋይል መጥቶ ዛሬ ላይ ጭራሽ ቀለበት ሳስርልሽ ቪዲዮ አለ አው አለ ቃ አለ ቪዲዮ አልክድም፣ ለምን ዋሻለሁ አለ። ግን ደግሞ በሱ እንዲያስፈራራኝ አልፈቅድለትም። እንደዚህ ነው እሺ፣ ምትመልሽለት መጥቶ ምን አንቺ ብትሆኝስ እንደዛ ያደረግሽው እ አስሮልሽ ንፋታ ምናምን ምንድን ነው የሚሰማሽ? በስርዓት ስነ ስርዓት እሺ፣ በስርዓት የሚመለሱት ነገር ይመላልሽ። በቃ ከበናት በቃ አታስጨንቀኝ። መቼ አስጨነቅኩሽ? የገባሽበት ነገር ያስጨነቀኝ። እሷ ታስጨንቀኝ ትይኛለሽ ምን እንዲያደርግ ነው እምትፈልጊው? ልበድ ልፈንዳልሽ እንዴ? እኔ ጋር ትርጉም እንደሌለው እንድታቅ ነው የምፈልገው። እኔ እሱ ከእሱ ጋር ትጨርሻለሽ። እሺ። እኔ እሱ የአንቺ ስሜት ነው። ወይኔ እኔ ለእሱ ተቆርቁሪ አይደለም፣ ለማንም አልተቆረቆርኩም። በቃ እንደዚህ አይነት ቦታ አይቀለድም። መጠየቅ አለብሽ። በቃ ይቅርታ ከህይወት ወጣ ማለት አለብሽ ካልፈለግሽው። የጀመርሽው ነገር ነው። በቃ ፍቅር ይመልስልሻል ቀልድኑ ነው እንዲ። አንቺ ቀለበት አስረሽ መጥቶ ምናምን እንዲ ይባላል። ብሩኬ በእናተ በቃ ማንኛውም ሰው እኮ ስህተት ተሰራላ አይደል? በቃ ስህተት ሰርቻለሁ። እንደ ስህተት እሺ፣ ልቀበልሽ አይሚ፣ ልቀበልሽ። በቃ ምናልባት በድዬው ሊሆን ይችላል፣ ጎድቼው ሊሆን ይችላል። ግን ደግሞ እስከዚህ ድረስ የሚያዳርስ አይነት ነገር አይደለም። እኔ ተናግሬ ያለው ከበቂ በላይ ነግሬው ያለው ብሩኬ አንተ ማታቀው ብዙ ነገር አለ። እኔ ነገሩ ማትን አይሚ፣ በእናንተ እሺ፣ ደግሞኛል ምን ነገሪን አትንገሪን ያላመንኩበትን ነገር እንዳደርግ እያስገደድከኝ ነው። እሺ ስህተት ነው ማለት ነው። አንቺ ይቅርታ መጠየቅሽ አይደለ? ይቅርታ ጠይቀዋለሁ። እኔ አሁን ማን ስለሆነ እኔ አያገባኝም። እኔ ነገራቶችን በሰላም እንዲፈቱ ለማድረግ ነበር ይቅርታ የምጠይቀው። እሱ ማን ስለሆነ ነው? ማነው በቃ ያገባኝም እንዴ? እኔ አሁን ነው የጠራሽ። ጎዳቱን ፈልጎ ነው ቀለበት ያደርገልኝ? እርግጠኛ ሆኖ ነው ቀለበት ያደርገልኝ? ለምን ተቀበልሽ? እሺ አንቺ ጅል ነሽ እንዴ? ሰው ፊት ላለማዋረድ አልኩት። ሰው ፊት ምን አገባሽ? ስለ እሱ ያገባሻል። አንቺ በቃ እሱ ነው ስተቴ፣ እሱ ነው ስተቴ ከዛ ምን ምልቶ ምን ያት ተረዳኝም። ተናደኝኛል እንዴ ነው ማናደድብሽ? እኔ ለእሱ ምንም አይነት ቦታ እንደሌለኝ ማወቅ አለበት። እሺ ይሄንን ማወቅ አለበት። እሱ ጉዳይ ነው ምናምን እኮ አንተ እንድትለዋለን ነው የሚቀረው። ጎርተሽዋል እንደ እውነታው እንደ ሰው እንደ እውነታው ተበዳይ ነው እሱ እኮ በቃ ተጎድተዋል። በቃ ማወቅ አለበት እሱ። መቶርተሽኝም መጥቼም የሉ ኬዝ ውስጥም ገብተሽ እንዲህ ውዝግብ ግብግብ ያለ ነገር ጠ ነው እያልኛለሁ እኔ ደግሞ ማን ስለሆነ ነው ይቅርታ ጠይቄ ነው ነው የተዘጋ ፋይል እኮ ነው። ድንገት መቶ ምንድን ነው በሰላማዊ ነገር እስከማውቀው ድረስ ተበዳይ እሱ ነው።